በሲዳማ ክልል በትምህርቱ ዘርፍ ላይ ልዩ ትኩረት በመስጠት የተለያዩ ስራዎች እየተሰሩ ይገኛሉ። የዚሁ አካል የሆነው በክልሉ በደቡባዊ ሲዳማ ዞን በዳራ ኡትልቾ ወረዳ በክልሉ መንግስትና በአንድ ባለሀብት የተገነቡ የቅድመ መደበኛ ትምህርት ቤቶች የማስመረቅ መርሃ ግብር ተከናውኗል። በመርሃ ግብሩ ላይ የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳን ጨምሮ ሌሎች ከፍተኛ የመንግስት የስራ ኃላፊዎችና የአካባቢው ነዋሪዎች ተገኝተዋል። በዚሁ ጊዜ የሲዳማ ክልል ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ እንደ ክልል የትምህርት ስብራቱን ለማስተካከል ከሁሉም የህብረተሰብ ክፍሎች ጋር በመነጋገር ትምህርት ቤቶች ምቹና ሳቢ እንዲሆኑ እድሳት የማድረግና አዲስ የመገንባት ስራ ተጀምሮ ወደ ተግባር ተገብቷል ነው ያሉትም። በሁሉም ወረዳዎች በሁሉም ትምህርት ቤቶች ስራዎች ተሰርተው በርካታ ትምህርት ቤቶች ውብ፣ ለመማር ማስተማሩ ምቹ የሆኑ ልጆቻችን ደስ እያላቸው በተሻሉ በተስተካከሉ ክፍሎች የመማር እድል ያገኙበት ሁኔታ በክልላችን ተፈጥሯል። ትምህርት ቤቶቹን በመገንባቱ ሂደት የባለሀብቶች ሚና የጎላ እንደነበረ ያስታወሱት አቶ በየነ በዳራ ኡትልቾ ወረዳ የታየውም ይኸው ነው ብለዋል። ዛሬ የምናስመርቀውን ትምህርት ቤት የሰሩልን የተከበሩ ነጋዴ ባለሀብት አቶ ግርማ ጊፋውሰን ይገኙበታል እዚህ ብቻ ሳይሆን በሶስት የተለያዩ ወረዳዎች ይህንን ጨምሮ ሶስት የተለያዩ ትምህርት ቤቶችን ሰርተው ጨርሰው አስረክበዋል። የሰሩት ስራ ግን ትውልድ የማይረሳው ፈጣሪም የማይረሳው ስራ ስለሆነ ለሳቸው አክብሮትን እንድሰጡልኝ ጠይቃለሁ። የደቡባዊ ሲዳማ ዞን ዋና አስተዳዳሪ አቶ መንገሻ ፊታሞ በበኩላቸው ተማሪዎች ትምህርት ቤቶቻቸው ውብና ምቹ በማድረግ በተሰራው ስራ ውጤት ተገኝቷል ብለው በዚህም እንደ ሀገር የገጠሙንን ስብራቶች በወጉ ያስተካክላል ብለዋል። በዚህ ዓመት ብቻ 78 ሚሊዮን ብር በላይ በገንዘብ ሰብስበን ትምህርት ቤቶችን ጥገና የማድረጉ ስራ ክፍል የመጠገን የመቀመጫ ወንበር የመጠገን፣ የወንዶችና ሴቶች ሽንት ቤት አዲስ የመስራትና ነባሮቹን የመጠገን ስራ በዛ ልክ ደግሞ የላይብሬሪ ጥገና የማድረጉ ስራ ምቹ በሆነው ትምህርት ቤት ሲማሩ ትምህርት ቤቶቹ ትምህርት ቤቱን ወዶ ስለሚመጡ አንዱ የትምህርት ስብራት እንጠግናለን ብለን ነው የምንወስደው። የዳራ ኡትልቾ ወረዳ ዋና አስተዳዳሪ አቶ ሙሉነ ኪያሞ በበኩላቸው በወረዳ ደረጃ የተማሪዎችን አቅም በማሻሻል እየተሰሩ ያሉ ስራዎች ከአንድ ዜጋ የሚጠበቅ ነው ብለው እስካሁኑ ሂደት የትምህርት ቤቶቹ ግንባታ ተናግረዋል። ህዝብ ተሳትፎ የተሰሩ በጣም ከፍተኛ ገንዘብ ወጥቶ የተጠገኑ ሽንት ቤቶች የተጠገኑ የተሰሩ በጣም በከፍተኛ ገንዘብ ስለሆነ በተለይ በባለሀብትና በክልል መንግስት ከአስራ አራት ሚሊዮን በላይ የሆነ ሁለት ደረጃውን የጠበቀ ህንጻ ተገንብተው ለአገልግሎት በቅቷል። የክልሉ ተወላጅ የሆኑት ባለ ሀብት አቶ ግርማ ግፋውሰን በበኩላቸው የክልሉ መንግስት የትምህርቱን ዘርፍ ለማሳደግ ጥሪ ማድረጉን ተከትሎ እንደ አንድ ዜጋ የበኩላቸውን መወጣታቸውን ተናግረው ሌሎች የህብረተሰብ ክፍሎችም በቻሉት አቅም የማህበረሰባቸውን ችግር ሊፈቱ በሚችሉ ተግባራት ላይ ሊሰሩ ይገባልን ብለዋል። መንግስት ባደረግልን ጥሪ መሰረት ትምህርቱን ለማገዝ ባደረግልን ጥሪ መሰረት በገባነው ቃል በገባነው ቃል መሰረት ሰርተን ዛሬ አስረክበናል። ዛሬ በመመረቁ ደስ ብሎኛል። ህብረተሰቡ ደግሞ ይሄንን ተረክበው በጥንቃቄ እንዲጠብቅ አደራላለሁ። የአካባቢው ነዋሪዎችም በተደረገው ነገር አመስግነው ለትምህርት ቤቱ መጠበቅ የበኩላቸውን እንደሚወጡም ተናግረዋል። አሁንም ለወደፊት ይህንን ትምህርት ቤት እንደ አይን ብላይናቸው እናለን። የጎድለውን እንት እናስተካክላለን። ጥሩ ትምህርት ጥራት እንደሚያመጣ ጥራቱም እንደሚመጣ ተማሪውም በዚህ ተነሳስተው እቀታቸውንና ለዚህ አካባቢም ጥሩ እንትን እንደሚሆን ነው የምታየኝና በጣም ነው የማመሰግነው እንደ ሀገር የትምህርት ስብራቱን ለማስተካከል እየተሰሩ ያሉ ስራዎች በሲዳማ ክልል በእጅጉን ውጤት አምጥቷል ያሉት። የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ ከዚህ ቀደም ማንበብና መጻፍ የማይችሉት ተማሪዎች አሁን ላይ ማንበብና መጻፍ እንደቻሉ ገልጸዋል። አሁን ልጆቻችን ሶስተኛ ክፍል ላይ ሆነው እንደኛ ሲያነቡ ማየት ችለናል። ይሄ በጣም አስደሳች ነገር ስለሆነ የሚበረቱ ልጆች እንዲፈልቁ ሁላችንም የምንችለውን እናድርግ። እኛም እንደ መንግስት ይህን ስራችንን አጠናክረን እንቀጥላለን። ከምረቃው መርሃ ግብር ጎን ለጎን በወረዳው በተፈሪኬላ የመጀመሪያ ደረጃ ትምህርት ቤት በተማሪዎች የተሰሩ የፈጠራ ስራዎችም ተጎብኝቷል።